የፋይናንስ ደህንነት አገልግሎት በወንጀል ድርጊት የተገኘ ገንዘብን ህጋዊ አስመስሎ ማቅረብ ላይና ሽብርተኝነትን በገንዘብ መርዳትን የመከላከልና የመቆጣጠር ስራ ላይ ትኩረት አድርጎ እየሰራ የሚገኝ ተቋም ነው። በዚህም በህገ ወጥ የተገኘ ገንዘብን የመደበቅ ሂደት ህገ ወጥ የገንዘብ ዝውውር ወንጀል ሲሆን፣ ሙስና፣ ህገ ወጥ የሰዎች ዝውውር፣ የታክስ ማጭበርበር ለህገ ወጥ የገንዘብ ዝውውር መነሻ ምክንያቶች ናቸው። አንደኛ አመንጭ ወንጀል ይባል ነገር አለ። አመንጭ ወንጀል የምንላቸው እንደ ኮራፕሽን፣ ታክስ ኢቫዥንስ፣ የተለያዩ ማጭበርበሮች አስተኛ ሰነዶች የተለያዩ ወንጀሎች አሉ። ከዛ ጋር ተያይዞ ከፍተኛ የሆነ ገንዘቦች ከነዚ ወንጀሎች ይመነጫሉ። እነዚን ከነዚህ ከመንጭ ወንጀል የተገኙ ገንዘቦችን የመደበቁ ሂደት ነው ማኒ ላውንደሪንግ። ወይ ደግሞ በህገወጥ የተገኘ ገንዘብ ህገወጥ ማስመሰል ማለት በህገወጥ ያገኘቸውን ገንዘቦች የምትደብቅበት ሂደት ነው። ባጭው ሂደቱ ነው ማኒ ላውንደሪንግ። እሱ ወንጀል የተደረገው ከዚህ በፊት ያልነበረ አሁን ግን ያ ሂደት ወንጀል ድርጎ ከፍተኛ ከ15 ዓመት በላይ የሚያስቀጣበት ሁኔታ አለ። በዚህም አገልግሎቱ ሪፖርት የማድረግ ኃላፊነት ከተሰጣቸው የፋይናንስ ተቋማት፣ የህግ ባለሙያዎች፣ ንግድ ላይ ከተሰማሩ አካላት ጋር በመሆን ሲሰራ እንደነበር የተገለጸ ሲሆን ከ2500 በላይ አጠራጣሪ መረጃዎችንም በመቀበል የትንተና ስራዎች እንደተሰሩ ተነስቷል። በሚመጡ ጥቆማዎች መሰረት የራሳችን ዳታቤዝም ተጨማሪ መረጃዎችንም በመጠየቅ የወንጀሉን ምንጭ የተፈጸመው ወንጀል ከወንጀሉ በስተጀርባ ደግሞ ምንድን ናቸው ያሉት የሚለውን በመለየት የትንተና ጠለቅ ያለ የትንተና ስራ እንሰራለን። ለምሳሌ እስከ ስድስት ወር ብቻ የሰራ ነው ለመጥቀስ ያህል ወደ ሁለት መቶ ሀምሳ ሰባት የሚሆኑ መረጃዎችን ለተለያዩ አካላት አስተላልፈናል። እነዚህ ምንድን ናቸው? በሁለት መልኩ ነው እኛ የምንሰራው። አንደኛ አጠራጣሪ ጉዳዮችን በተለያየ አግባብ ሲደርሰን ኢንቴሌጅንስ ፕሮዲስ እናደርጋለን። በራሳችን መረጃው እንደደረሰን እንተነትናለን። ተጨማሪ ምርመራ የሚጠይቁ ካሉ ለምርመራ በፌዴራልም በክልልም ለሚመለከታቸው አካላት መረጃ እናስተላልፋለን ማለት ነው። ከዚህ አንጻር ወደ 120 የሚሆኑትን የኢንቴሊጀንስ ሪፖርት ለተጨማሪ ምርመራ ተላልፏል። በዲያስፖራ አካውንት ላይ ባለፈው ዓመት ወደ ከ20 ሚሊየን ዶላር በላይ ወደ 84 ግለሰቦችን ሂሳብ አግዶ ከፍተኛ የሆነ ስራ ሰርቷል። እነዛም ገንዘቦች አስተኛ ዲክሌሬሽን በመጠቀም ዲያስፖራ ከብላክ ወይ ደሞ ከጥቁር ገበያ እየገዙ ወደ አካውንታቸው እያስገቡ የተለያዩ ነጋዴዎችን የሚያስመጡበት ሁኔታ ነበር። እነዛን ነገሮችን ለማስቀረት ከፍተኛ ስራ ሰርቶ እነዛን በህግ ጥያቄ ያደረገበት ሁኔታ አለ። ባለፈው ዓመት ስንነሳ ከዛም ጋር ተያይዞ የመጡ ጥርጣሬ ግብይቶችን የኛ የኦፕሬሽን ዲፓርትመንት ከፍተኛ የሆነ የጥርጣሬ ግብይቶችን ወደ የወንጀል ኢንቴሊጀንሶችን ወይ ደግሞ የመረጃ ኢንቴሊጀንስ ወደ ፖሊሲ እየላከ ከፍተኛ የሆነ ገንዘቦችን እያሳገደ የመጣበት ሁኔታ አለ። ባለፈው ዓመት ስንመለከት ህገወጥ የገንዘብ ዝውውር የሀገርን ኢኮኖሚ የሚያናጋና ገንዘብም ከሀገር እንዲሸሽ የሚያደርግ በመሆኑ በቴክኖሎጂ በመታገዝ የሚፈጸሙ ክፍያዎች በዘርፉ ያለውን ችግር ለመፍታትና ህገወጥ የገንዘቡ ዝውውርን ለመከላከል ይረዳሉም ነው የተባለው። በዚህም የፋይናንስ ደህንነት አገልግሎትን በቴክኖሎጂ ማዘመን፣ የትንተና መረጃዎችን በቴክኖሎጂ ታግዞ የሚሰራበትን ሁኔታ መፍጠር በቀጣይ የታቀዱ ስራዎች ናቸው። የአገራዊ የዳሳጥና ሰርተናል። ሀይትሬት ካልናቸው ክራይሞች ውስጥ ወንጀሎች ውስጥ የመጀመሪያው ኮራፕሽን ሁለተኛው ታክሲቬሽን ነው። ሶስተኛው ፍራውድ ማጭበርበር፣ ኢሌጋል ሀዋላ እና ኮንትሮባንድ ያተኮረ ትንትና ነው የሚሰራው። ስለዚህ በትልቁ የታክስ ወንጀሎች፣ የሙስና ወንጀሎች ብሎም ደግሞ ኢሌጋል ሀዋላ ኢሌጋል ሀዋላ ቅድም ያልኩ የጥቁር ገበያውን የሚያሳድጉና የባንኩን ስርዓት የሚያቅጩ ወንጀሎችን በተመለከተ ሰፊ የሆነ ክሎቻለሁ ከህገ ወጥ የገንዘብ ዝውውር ጋር ተያይዞ ሪፖርት የሚያደርጉና ተቆጣጣሪ አካላት አስተማሪ የሆነ እርምጃ የሚወሰድበት መንገድ እያደገ እንዲሄድ ሁሉም ሀገራዊ ፋይዳ ያለው ስራ እንዲሰሩም መልእክት ተላልፏል።